ከራስ ትጨምራለህ። ነበረ የሚል ቃል ነው። ነገር ግን ምድር ላይ በነበረ ጊዜ ምን አሁን ያለ ነገር ነበር? ምን ነበረ ይባላል እንዴ? ያለ አሁን ይሄን ባለ ጊዜ የት ነው ያለው? ኢየሱስ መልሽ። ጴጥሮስ ይሄን ቃል ሲናገር የት ነበረ? አስረጃ፣ አይደለም ሰማይ ላይ ኢየሱስ ሰው ነገር የለው ጴጥሮስ፣ ይሄ ቃል በተናገረ ጊዜ ኢየሱስ የት ነበር? ምድር ላይ ነው በሰማይ ላይ? አሁን ከመለሰች ስለዚህ አትመልሰው። እስኪ ሰማኝ። የእስራኤል ሰዎቹ ይህን ቃል ስሙ። በጣም ነው። በነገራችን ላይ ነው ቀለል የማወራ ነበረ የሚለውን ነገር በምድር ላይ አይግሯ ለ ከድልስ ማያ ንዴ የእስራኤል ሰዎቹ ይህን ቀን ራሳችሁ እንደምታውቁት ራሳችሁ እንደምታውቁት የናዝሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ታምራት፣ በድንቆች በምልክቶች ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ። ታምራት ያደረገው ምድር ላይ ነው አይደለ? ያን ጊዜ ሰው ነበረ እያለ ነው ለምን ኢየሱስ ክርስቶስ የት ነበረ? የትም ይሁን እዚህ ጋር ግን ነው የሚል ቃል የሚልቃል ሞገራችን መልሱ፣ እሱ አይደለም መልሱን መልሽ እንጂ ታውቀዋለች። የትም ይሁን የሚል መልስ ወላ ታውቀ። እሺ ጴጥሮስ ይህን ቃል እየተናገረ ምድር ላይ ነበር። ያኪርን አላቋም፣ ክርስቶስን አላቋም። እዚህ ጋር ግል ጽሎ ማውራ ይህን ቃል እየተናገረ እያለ ጴጥሮስ ኢየሱስ ክርስቶስ በሰማይ ላይ ካረገ በኋላ ነው ይህን ቃል እየተናገረ ያሉት፣ ወይም ደግሞ ነው ነበረ ያለው አይደለም ወገናች፣ በምድር ላይ ነበር እያልሽ ተናገርሻቸው። እንደዚ አይልም ቃሉ። ነገር ግን ይሄ ቃል ሲናገር አደጋጊ ከስበ ናራ አንዴ ናውራ ከስበይ ቃል እየተናገረ እያለ ጴጥሮስ ኢየሱስ ክርስቶስ የዛሌ በሰማይ ላይ ነበር። አንደኛ፣ ሁለተኛ፣ በሰማይ ከሰማይ የወረደው ከቁጠር ወደ ሰማይ የወጣ ማንም ሰው የለም እርሱም በሰማይ የሚኖረው የሰው ልጅ። ቅድም መጀመሪያ ላይ ስጠይቀች ኢየሱስ ክርስቶስ እንዳሁም ከሰማዩ መጥቶ ወደ ሰማይ እየወጣው ብቸኛው ሰው እርሱ ነው። ሌላ ሰው ካለ ጨምር ይገልጽ ማይ ኢየሱስ ብቻ ነው። ካሽ ያን ሰው ያውጣህትን ቃል በእውነት እየተረዳት እያወራቁ እሺ፣ ያለን ግዳውን ሰው እንደሆነ ቃል በቃ በራሱ አሁን እኮ ምንም መልስ የሚሆን ነገር አልሰጠኝም። እኔ እውነት ብትነግረኝ ደስ ይለኛል። እውነትን እፈልጋለሁ። ይሁን እዚህ ጋር ምን ይላል? የናዝሬእነቱታርገስመኛ የናዝሬት እግዚአብሔር በመካከላችሁ በእርሱ ባደረገው ታምራት፣ በድንቆች በምልክቶች እግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበረ እያለ ነው። ድንቅና ታምራት ያደረገው መቼ ነው? አሁን ስለ እሱ አይደለም እየተናገረ ያለው። አንድ ተረጋጊ የተሰርቷል ምድር ላይ ነው ተአምር። እሱን እኮ ያልካደኩ የለም ወገናችን። ስለ እሱ ማንነት ግን ሰው ነበር እያለ እየተናገረ ነው። ስለ እሱ ማንነት ነው የሚናገረው፣ ስለ ስራው አይደለም ነበር የሚለው። አሁን ይህን ቃል እሺ፣ ተረጋጊ ከስሉ ከስሉ አዳምጪ። ነበረ የሚለው ስለ ስራው ነው ወይንስ ስለ ኢየሱስ ክርስቶስ ነው? አንድ በምድር ላይ ለእናንተ የተገለጠ ሰው ነበረ ነው የሚለው። አሁ እንደነበር ነው አጓሺ። በምድር ላይ አይደለም ምክንያቱም በምድር ላይ እንድል ያደረገኝ ተአምራት የተደረገው ምድር ላይ በነበረ ሰዓት ነው ያልኩ ነው። ለምን ግልጽ የሚናገረው ስለ ሰውዬው ስለ አካሉ ነው። ስለ አካሉ ነው። ስለ ተአምራቱማ የማን ስራ ናቸው እነዚህ ከተባለ እዚሁ ጥቅስ ላይ የአምላክ ስራዎች እንጂ የኢየሱስ ይሄ ኢየሱስ አይደሉም። ተፍለሽ አብሊው የአምላክ ስራዎች። በጣም ጥሩ፣ በጣም ጥሩ። ስለዚህ ተአምራቶቹን ፍቺ መሱም የአምላክ ስራዎች ናቸው፣ የኢየሱስ ክርስቶስ አይደሉም። ነበረ የሚለው ቃል ስለ ተአምራቱ ሳይሆን ስለ እርሱ ስለ እየሱስ ስለማንነቱ ነው። ይሄን ቃል የሚናገር ሰው እንደነበረ ይናገራል። አሁን እንደነበረ ማን ካደ? ሰው ነበረ፣ አሁን ግን እግዚአብሔር ነው። አሁን ግን እግዚአብሔር አይደለም እሱ ነው። ዮሐንስ ወንጌል ምዕራፍ ስምንት ያን ሰው ግን ምዕራፍ ስምንት ምዕራፍ ስምንት ቁጥር አርባ ከዛ እግዚአብሔር ነው። ነገር ግን አሁን ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው

ይህን አልጠየኩም። እኔ የጠየቅኩ ሰማይ ላይ እየሱስ ሰው ነው አልፌ ሰማይ ላይ ኢየሱስ ሰው ነው የሚል ቃል እየጠየቅኩ ኢየሱስ እኮ ራሱ እግዚአብሔር ነው ብለሽ አላልሽም? በሆን እኔ አላልኩ መጽሐፍ ቅዱስ ይላል ብለሻል። ወገናችን እኮ መጽሐፍ ቅዱስ የሚለውን አታሚበት ምሽ ይባለ እንደሱ ከሆነ እንግዲ አሁነስ ይሄን ጥቅስ ስታረቢ ብዙ እግዚአብሔር እንዳልሆነ በደንብ ተረድተሻል። አልተረዳሁም። ምክንያቱም ኢየሱስ ሰማይ ላይ ሰው ነው የሚል ቃል ሆን አላየሁም። ቃል በቃል አስረዳ ያውናሽ ካ ያውና እዚ ጋር አሁን አንቺ ከዚ ኢየሱስ እግዚአብሔር ነው ብላ ቅድም አልተናገርኩም አለች። ወላሂ ተናግራለች፣ ሰምታችኋል። ግን አላልኩም አለች። ችግር የለውም። አሁን ይሄንን ካለች እዚህ ምዕራፍ ስምንት ቁጥር አርባ ያስነበብኳት ላይ ከእግዚአብሔር ሰምቼ የምናገር ነው ሰው ነኝ ብሏል ኢየሱስ ክርስቶስ እንዳልሆነ እግዚአብሔር ነው ከሞት ከተነሳ በኋላ ነው። አትንኪኛላት ከዛ በኋላ ወደ ወንድሞች ሄደሽ ምናምን እያለ ሲናገር የነበረው ከሞት ከተነሳ በኋላ በሰውነቱ ነው።

ያውና የዛኔ ሲያደርግ የነበረበት ማንነቱ ሰው እንደሆነ ቃል በቃል ራሱ ይናገር። ወደ ሰው በመለከት ድምጽ ነው እግዚአብሔር ሲያደረገው፣ በምን አደረገ አይደለም አሁን ጥያቄው ወገናችን፣ በመለከት ድምጽ መሆኑ አይደለም እና ሰው ሰው ምን ይላል ዮሐንስ

ኢየሱስ ክርስቶስ ሲነሳ ጊዜ በሰውነት ማንነቱ ነው የተነሳው እና ያረገልች ነው ሀሳባችን ግን እሱ አይደለም ማለት ነው እንጂ ሲያርግ ሲያደርግ የነበረ አይደለም ሀሳቢ ሲያርግ የነበረበት ማንነቱ ሰውነት አንድ ነገር ብቻ ብዙ ሳንሄድ አንድ ነገር ብቻ መልስልኝና እንትልበት ሰማይ ላይ ኢየሱስ ሰው ነው የሚቀራ እንዲ ያሳየኝ በግልጽ አሁን ያደረገው በምንነቱን እያሳየን ሽኩ ነው አንብ ምን ይላል

አሳይኝ አላ አሁን መንፈስ ቅዱስ የሚል ቃል እኔ አሳይኝ አላል ይቻላል። ስለዚህ ካደርግ ወዲ ያመነኛ ቅድም ያልኩ ሆነ እሱ ሊያልሽው ሌላ በወልድ መንፈስ ቅዱስ አምናል አልኩክ። ለእሱ ደግሞ ማስረጃ ወጣው አይደል? ወልድ መንፈስ ቅዱስ አንድ አምላክ ናቸው። ቃል ወደዚህ ይሄ ቃል የለም አልከኝ አይደል እኔ ደግሞ ኢየሱስ ሰማይ ላይ አምላክ ነው የሚል ቃል ሰማይ ላይ ሰው ነው የሚል ቃል የለም እያልኩህ ነው ቃሉ የለም ቃሉ ይቺ ጽሁፍ የለችም ወረደው በቀር ወደ ሰማይ የወጣው ብቸኛው ሰው ማን ነው ው እሱን አደለም የጠየቅኩ እሱን እኔ ጠየቅኩ ኢየሱስ ክርስቶስ ቅድሚያ መልስልኝ ቅድሚያ መልስልኝ ምን አለ ከሰማይ ከወረደው በቀር ወደ ሰማይ እየወጣ ማንም የለም አለ ማን ነው ያ ሰው በእግዚአብሔር ቀኛ በሚገ ስለ እሱ አልጠየቅኩም። እኔ ጠየኩ ኢየሱስ ክርስቶስ ሰማይ ላይ ሰው ነው የሚል ቃል ነው ምክንያቱም ስላልከኝ አንተ። አዎ ተናገረ ራሱ ምን አላ? በሰብአብ ቀኝ የተቀመጠው ስለ እርሱ ሲናገር ማን ነው ከአብ ቀኝ የተቀመጠው? ከአብ ቀኝ የተቀመጠው በጣም ትርጎ በጣም ጥሩ። ይሄንን ሰው ብሎ ራሱን ገለጸ ኢየሱስ ክርስቶስ አንደ ኢየሱስ ምን እንደሚሳውቃለ አንተ ከበከብ ኢየሱስ አድማሳ የኛ ነው አሳክ ካውን ቢለውጣልኝ ሙሱ мясደስት ነገር የለም ኢየሱስ ሰው ተላላውጣልኝ እሺ ካህቅኝ ተከበረሽ አላውጣ ከዱኝ ኢየሱስ ነው አልሽልኝ ምን ጠየቅክ አንተ ጠየቅኩ ኢየሱስ ሳም ፈው ነው የሚለውቃል ነው አሁን እንይው እሺ ወዳልከው እቃይ ካህቅኝ ተከበረሽ ማለት ነው እሰረጋይ ካህቅኝ ተከበረሽ ሰው ማነሰት ኢየሱስ ማለትሽ አሰረከረም እና ይሄ ነው። ምክንያቱም ሀሳቤ መልሱ ላይ ነው ጥያቄ ላይ አይደለም። መልስ እስክትሰጠኝ የጠበቅኩ እኮ ነው። ተመለሰች። ገናችን ከአፈኝ የተቀመጠው ወደ ሰማይ እየሱስ ሰማይ ላይ እየሱስ ነው ነ ከሰማይ ከወረደው በቀር ወደ ሰማይ የወጣው ማለ ጥያቄ ጠይቀኝ አላልኩም። ሰማይ ላይ እየሱስ ሰው ነው የሚል ቃል አሳየኝ። ምክንያቱም ስላልከራስ እንግዲህ አሁነስ በጣም ጥሩ ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ይላል። ይሄ ሰው ማን ነው? ከአብ ቀኝ የተቀመጠው ስለሽ ኢየሱስ ነው አልሽኝ። ይሄ ነው። አይ እኛን አንቀበልም ካልሽን ደግሞ ችግር የለው። አንድ መምህር ሽን አምጪና እዚህ ጋር ከሰማይ ከወረደው በቀር ወደ ሰማይ የወጣው ከኢየሱስ ውጭ ነው የሚል አንድ ሰው ካመጡንስ ችግር ያ የመቀበል ችግር ይቀጠልም ያ ሰው ግማመልሱ ማለት ነው ነው ብለሽ ተናግረሻል ማለት ነው ሰግናል አይሰ አሁን ከቅርቅ ወላ ሂ ከሰማይ ከወረደው በቀር ወደ ሰማይ እየወጣ እየሱስን በደንብ ታውቃለች። እሺ ንግስት ሰላም ጥያቄ አለሽ? ንግስት አለሽ? ሄሎ፣ እሱ አንዴ እኔ ልጠይቀህ አንድ ጥያቄ በመሀል ስራ ቦታ ስለሆንኩኝ ሚታርግቼ ላዳምጠ ትንሽ ነው ጥያቄ እሺ የመጀመሪያው ጥያቄ በረመዳን ደም ለምርመራ መስጠት ጾምን ያፈርሳል ወይ፣ ያበላሻል ወይ ጾምን፣ አንደኛው እሱ ነው። ደም መስጠት በረመዳን በጣም ብዙ ደም ከሆነ ጾም ይበላሻል። እሺ ለምሳሌ ኢትስ ኖት ላይክ እንትን አይደለም፣ ዶኔሽን ምናምን ነገር አይደለም። ጀስት ሳምፕል ለምሳሌ ስኳር፣ ላይክ ኮሌስትሮል ምናምን የሆነች ብልቃጥ የለችም? የስሪንጅ ያህል አንድ ስሪንጅ ሙሉ አይነት ያህል ደ ሰውነትን የሚጎዳ ከሆነ ሰውነትን የሚጎዳ ልክ በጣም ብዙ ደም የሚፈስ ከሆና እየሰማውክ አይደለም አይሰማም ነዞች ርቃል

ምንም ያስተጋባል እኔ እየሰማ አይደለም። ሁለተኛው ደግሞ ለምሳሌ ክሊያንቶቻችን ብዙ ጊዜ ሲኒሮች ናቸው እ አሁን ሰራበት ስራ አሮጊቶች ወይ ደግሞ ሽማግሌዎች ጾም መጾም አይጠበቅባቸውም። እሱ እኔ ብዙ እሱ ላይ ጥያቄ የለኝም። ነገር ግን ለምሳሌ ክሊያንቶች ምግብ ኦርደር ያደረጉና ያ ኦርደር ያደረጉት ምግብ ሀላል ያልሆነ አንተ ሰርብ ብታደርጋቸው አታቅም ረዲ ኦርደር ካደረጉ በኋላ አንተ ሰርብ ነው የምታደርገው ያ ነገር እንዴት ነው ሀራም ነው ወይ ምክንያቱም ሀላል ያልሆኑ ምግቦች ላይ እንደ ፖርክ ነገሮች ሆናል ሲመገቡ የምታየው ያንን እንዴት ነው የምታዩት ማለት ነው እንታየ አርገ ይኸውልህ እኔ አሁን ስራዬ ላይክ ሲኒየሮችን መንከባከብ ነው ስራዎቻችን፣ እና አሁን ክሊያንቶቻችን በእድሜ የገፉ ናቸው። ጾም ለምን አልጾሙም ማለት አንችልም። በረመዳን ጾም ምግብ ያዛሉ። ያንን ምግብ ሰርቭ ታደርጋቸዋለን። ኦልሬዲ ኦርደር ያደረጉት ምግብ ታቀርብላቸዋለን። ሲቀርብ ያ ምግብ ሲቀርብ ፖርክ ነው ምግቡ ላይ ሐራም የሆኑ ነገሮች ማለት ነው። አንዳንድ ጊዜ ሌላም ሌላም ነገር ሊሆን ይችላል፣ ላይ እንደ ካምረም መጠጥም ሊኖር ይችላል። ያን ነገር እንዴት ይታያል? እሱን እንዴት ነው የምናደርገው ልልህ ነው ብዙ ጊዜ አይደለም፣ አልፎ አልፎ ነው እንደዚህ አይነት ነገር የሚያጋጥመው። አስካሪ መጠጥና የአሳማ ስጋ ምናምን እንደዚህ ሐራም የሆኑ ነገራቶችን ለሰዎች ቅረብ አይቻሉ። አላህ ስብሃነ ተዓላ በቁርአን ላይ

ሌላ አንድ ጥያቄ፣ መቼስ መስጊድ ውስጥ እየገባሽ መሰለኝ። አንድ ጥያቄ ደግሞ ሌላስ፣ ዴሊቨሪ ነገር ስትሰራ ለምሳሌ እንደ ኡበር እንደ ኡበር አይነት ነው፣ ግን ሰው ሰው ሆኖ ሰው ላይ እንደዚህ ብዙ ጊዜ ምግቦች ምናምን ነገር ነው። እንደዛ እንደዚ አይነት ነገር ስትሰራ፣ አሁንም ፓክድ የሆኑ ነገር ከሆነ ካላየ ነው ያ ነገር ምንም ችግር የለውም ከመጠጥ ውጪ አሁን መጠጦቹ ብዙ ጊዜ ታውቃለህ፣ ትለያለህ ሲሰጠህ እያስታውቃለህ። ያላያችሁትን ነገር ከሆነ በውስጡ ያለውን ነገር ያን ነገር ሀራም ሊሆን አይችልም ነገር ማለት ነው። መንበላነ ካወቃችሁ ግን ከእነዚህ ሰዎች የሚሰጣው ነገር ከሀራም መሆኑን ካወቃችሁ፣ እዛኔ ዛ አስጠቅባል።